በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአሥራት የበኩራት ልጆች በወደደን ባፈቀረን በኃያሉ በልዑሉ እግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። አሚን የእግዚአብሔር አምላካችን ስሙ ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። አትለየውምና እናቱ እናታችን ንጽሕተ ንጹሓን ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም ስሟ ዛሬም ዘወትርም የተመሰገነች ትሁን። ቅዱሳን መላእክት፣ ጻድቃን፣ ሰማይታት ደናግል፣ መነኩሳት እግዚአብሔር ባከበራችሁ መጠን ከፍ ከፍ ያሉና የከበሩ ይሁኑ። በፍኖተ ቅዱሳን መንፈሳዊ ቻናል የሚቀርቡ መርሃ ግብሮችን ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ በየዕለቱ የሚቀርበውን የቅዱሳንን ገድል፣ ስንክሳር እንዲሁም ድርሳን ዘወትር በየጊዜው እንድትከታተሉ በነፍስም በስጋም በረከት እንድታገኙ ሁልጊዜም ድጋፋችሁ አይለየን። እንኳን ለጻድቁ አባታችን አቡነ ተክለ ወራዊ መታሰቢያ በዓል እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ወራዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች፣ ከዚህ በመቀጠል በጥቅምት ወር የሚነበበውን የአባታችንን ያቡነ ተክለሃይማኖትን ገድል እናሰማለን። የ2000 ዓመት ታሪክ ያለው ገዳም ደብረ ሊባኖስ ገዳም ከአዲስ ገዳም መጀመሪያ ላይ አንስቶ ድንቅ ድንቅ ታምራትን የሚደረግበት ታላቅና ታሪካዊ ገዳም ነው። ይህ ገዳም ከተመሰረተ ጀምሮ እስካሁን ድረስ በውስጡ የሚደረገው ተአምር እጹብ ድንቅ ነው። እውራን አይናቸው ይበራል፣ ደንቆሮች ጆሯቸው ይሰማል፣ በአልጋ ተይዘው የመጡ በሽተኞች ድነው በእግራቸው ይሄዳሉ። በጌታ ልደት ዓለም ከጨለማ ወደ ብርሃን ለመውጣት ጎ በሚቀድበት ሰዓት ጥንተ ጣላታችን ዲያብሎስ በሄሮድስ አድሮ ጌታን ለመግደል አስቦ ነበር። የእግዚአብሔር መልአክ ለመቤታችን ጠባቂ ለዮሴፍ ሕፃኑን ከእናቱ ጋር ይዞ ወደ ግብፅ እንዲሰደድ በነገረው መሠረት ወደ ግብፅ ይዟት ተሰዷል። በተሰደዱም ጊዜ ወደ ኢትዮጵያ መጥተው ነበር። በኢትዮጵያም መጥተው በቆዩበት ጊዜ ከባረኳቸውና ከቅዱሳቸው ቦታዎች መካከል አንዱ ይህ ገዳም ነው። በደብረ አስቦ ዋሻ ለሶስት ወራት ያልቆይተዋል። እመቤታችን ከጌታ ጋር ተሰዳ በደብረ አስቦ ዋሻ በቆዩበት ሰዓት በጥበብ እግዚአብሔር ወደዚህ ቦታ እየመራ ያመጣቸው መልአክ ቅዱስ ገብርኤል በገዳሙ ላሉ አዋፍ ጌታና እናቱ ቅድስት ድንግል ማርያም መራባቸውን ቢነግራቸው አዋፋቱም ከእጽዋት ፍሬ እየለቀሙ በአፋቸው በክንፋቸው ይዘው በመምጣት ባሉበት ዋሻ እስከሚሄዱ ድረስ መግበዋቸዋል። መቤታችን ጠባቂ ያሲፍ አገልጋያቸው ሰሎሜ ይህን ድንቅ የሆነ የጌታን ተአምር እያዩ ይገረሙ ነበር። በደብረ አስፎ የተወሰነ ጊዜ ከቆዩ በኋላ ገዳሙን ዓለም እስክታልፍ ድረስ በውስጡ ያሉ እጽዋትን፣ አፈሩንና ውሃውን ለሰው ልጆች በረከት መድኃኒት ያደርጋችሁ ብለው ባርከዋቸዋል። ጌታም ወደፊት በዚህ ገዳም ንጽህናው፣ ቅድስናው እንደ ኤልያስ የሆነ ጻድቅ ሰው ይኖርበታል። በመንፈስ ቅዱስ የሚወልዳቸው ልጆችም አንቺን የሚወዱ ስምሽን ያለመቋረጥ በምስጋና የሚጠሩ ይሆናሉ። መስዋዕታቸውም ጸሎታቸውን በእኔ ዘንድ ተቀባይነት አለው በማለት የጻድቁ የቅዱስ ተክለ ሃይማኖትን መነሳት ለድንግል ማርያም ነግሯታል። በዚህም ምክንያት ዛሬ እንደሚታየው በገዳሙ ጸሎት የታጎለበት መሥዋዕት የቀረበት ጊዜ የለም። ሕሙማን አፈሩን በመላስ በመቀባት ጠበሉን በመጠመቅ በመጠጣት ከበሽታቸው እየተፈወሱ ይገኛሉ። ብዙ አባቶችም በገዳሙ የሚደረገውን ጸሎትና ሌላ መንፈሳዊ አገልግሎት በማየት የቦታውን ክብር በአድናቆት ይመሰክሩለታል። አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ሥላሴን በአካል ሶስት በባሕርይ በህልውና አንድ አምላክ ብለን አምነን በጌታችን በኢየሱስ ክርስቶስ አጋዥነት ንጹሕ ክቡር የሚሆን የአባታችን የተክለ ሃይማኖትን ገድ እናሰማለን። ተክለ ሃይማኖት ማለት የአብ ተክል ማለት ነው። እናት አባቱ በሶስት ስም አምነው ጸንተው ቢለምኑ የተገኘ ነውና ልብ አድርጋችሁ ስሙት። ጸጥ ብላችሁ መንፈሳዊ በዓል አድርጉ። በምስጋና በመገዛት ህሊናን በመወሰን ጌታ ምእመናንን በሚዋሃድበት ቀን በመከራ በክብር ትመስሉት ዘንድ ያን ጊዜ የነፍሳችን አባት አባታችን ተክለ ሃይማኖት ብላችሁ ትጠሩታላችሁ። እሱም እንዲህ ብሎ ይመልስላችኋል፣ እነሆ እኔ አባታችሁ አለሁ። እናንተም ልጆቼና ተወራራሾቼ ናችሁ ይላችኋል። ይህንን አውቃችሁ በክቡር አባታችን በተክለ ሃይማኖት መታሰቢያ ቀን መንፈሳዊ በዓል አድርጉ። ዛሬ በስ ቀን እንደ ትንሣኤ አድርጉ። ዝክሩን የሚያዘክር ሰው ሁሉ በምስጋና ጸሎት በማድረግ ጧፍጣን በመስጠት መስዋዕት በማቅረብ የታረዘ በማልበስ የታራባ በማብላት ፍጹም አባት የተክለ ሃይማኖት ይለው ዘንድ ይገባል። እሱም እኔ አባት አለውል ይለዋል። ምእመናን በሚወርሷት በመንግሥተ ሰማያት ከእርሱ ጋር ያኖረዋል። ለውላችንም እሷን መንግሥተ ሰማያት ያድለን ለዘላለሙ በእውነት አሜን። የእግዚአብሔር ባለሟል በሚሆን በተክለ ሃይማኖት መታሰቢያ ቀን ንቋቃሎ እንደ ትንሣኤ በዓል አድርጌ መንፈሳዊ በዓል የማያደርግ ግን በኢትዮጵያ ይልቁንም በሸዋ ክፍለ ሀገር በአውራጃውም ሁሉ በልቦነው ንቋቃሎ ሥጋዊ ሥራ የሚሠራ ሰው ቢኖር ግን አክብሮ ደስ ብሎ ተስካሩን በሚያዘክርበት በዚህ ቀን አባቴ ተክለ ሃይማኖት ሊለው አይገባም። እሱም እኔ አባት አለውል ሊለው አይችልም። ቃሌን አልጠበክህም ዝክሬን አልዘከርህምና አላውቅህም ይለዋል እንጂ አባቴ የሚለው ዝክሩንም የሚዘክር ስሙንም የሚጠራ ግን ከእርሱ ጋር የዘላለም ሕይወትን ያገኛል። ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቱ ከመንግሥተ ሰማያት የተለየ ይሆናል። ክርስቲያን ወይም ጻድቅ ሀጥም ቢሆን የሞቱ ሰዎችን ነፍስ ሁሉ ከክብር አባታችን ከተክለ ሃይማኖት ዘንድ ሳይደርሱ አይወስዳቸውምና አባታችን ተክለሃይማኖትን ባየ ጊዜ፣ በመከራ ጊዜ ልጅ አባቱን እንዲጠራ አባቴ ተክለ ሃይማኖት ብሎ ይጠራዋል። እሱም እኔ አባት አለውልህ ይለዋል። ይህችም ነፍስ ፈጥና ሄዳ ከአባቷ ተክለ ሃይማኖት አጠገብ ትቀመጣለች። የአጥም ነፍስ ብትሆን ከአባታችን ከተክለ ሃይማኖት ዘንድ ሳያደርሳት ወደ ሲዮ ላይ ወሰዳትምና የአጡ ነፍስ ብፁ ተክለ ሃይማኖትን ባየች ጊዜ አባቴ ብፁ ተክለ ሃይማኖት ብላ ትጠራዋለች። ክቡር አባታችንም በዚህ ነፍስ ጥቂት በጎ ስራ ባገኝባት ጊዜ ማለት ስሙን በመጥራት ዝክሩን በማዘከር ቢሆን ቃል ኪዳን እንደ ተቀበለ ወደ ፈጣሪው አመልክቶ መንግስተ ሰማያት ያስገባታል። ለኛም በልመነው የምናገኘው ይቅርታ ይደረግልን ለዘላለም በእውነት አሚን። ወዳጆቼ ስለዚህ ነገር እንዲህ ይላችኋለሁ። የክርስቶስና የተክለ ሃይማኖት ወገን የሆናችሁ ፍቅር አንድነት ያላችሁ በሥራ ፍጹም የሆነ ስነ ምግባር የተወደደ ክቡር የሚሆን የአባታችሁ የተክለ ሃይማኖት የመታሰቢያው ቀን እንደ ትንሣኤ በዓል አድርጋችሁ አክብሩ። ዛሬ በዚህ ቤተ ክርስቲያን የተሰበሰባችሁ ቀሳውስቱም፣ ዲያቆናቱም በክርስቶስ ያመናችሁ ወንድም ሴትም ልጅም አዋቂም ሹማምንትም መሳፍንትም ሕዝቡም መንፈስ ቅዱስ እየረዳው የሰራውን ሥራ ስሙ። አምላክነቱን ለማገልገል የተቀበለውን መከራና እየተፋጠነ የሰራውን ሥራ ተመልከቱ። ለእናንተ ተላ ደስታችሁ ነውና ለስጋችሁ መጠበቂያ ለነፍሳችሁ መዳኛ ነውና ከበደል ወደ ጽቅ የሚመልሳችሁ ኃጢአታችሁን የሚያነጻ ለወጣትነታችሁ ከፍጹምነት መድረሻ ነው። ለመርከብ ሰውነታችሁ ጸጥታ ነውና ለድካማችሁ ጽናት የሚሆናችሁ ነውና ለሽማግሌዎች መጠበቂያ ለልጆቻችሁ መልካም አስተዳደግና እንክብካቤ ለጎልመሶቻችሁ እውቀት ለነፍሳችሁ መድኃኒት ለማይናወፅ ለሃይማኖታችሁ መጽኛ መስኛ፣ ለሀገራችሁ አጥር ቅጽር ኃይል ነውና ይህ አባታችን፣ ለተበደሉት መማጸኛ ነውና ይህ አስተማሪያችን፣ ይህ መድኃኒታችን፣ ይህ አለኝታችን፣ ይህ ነጻ አድራጊያችን፣ ይህ የመንግስተ ሰማያት ፈላማችን፣ በታረዝን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ የህይወት መጠጣችን፣ በደከመን ጊዜ ምርኩዛችን ነውና ከዚያ ዓለም ባህር ማዕበል መርከብ ሰውነታችን በረድየቱ እየቀዘፈ የሚያሻግረን። እነዚህም የአጋንንት ጸቦች ርኩሳን ረቂቃን የሚሆኑ አጋንንት ናቸው። ከሰማይ በታች ዓለመ ጽልመትን የሚገዙ በድንቁርና በሚሰራ በኃጢአት ጥፋት ነፋስ መርከብ ሰውነታችን የሚያውቁ ናቸው። ይህንም አውቆ ሐዋርያው ጳውሎስ እንዲህ አለ፦ ሰልፋችሁ ከሥጋዊ ከደማዊ ሰው ጋር አይደለምና ዓለመ ጽልመትን ከሚገዙ ከረቂቃን አጋንንት ጋር ነው እንጂ የክርስቶስን የሰልፍ ጋሻ የያዙ ሃይማኖትን የመንፈስ ቅዱስ ሰይፍ ታጠቁ ጸሎትን ያዙ ብሎ ሲናገር ነው። በእውነት የአባታችን ከአጋንንት ጋር በምንዋጋበት ጊዜ ምርጥ መሳሪያችን ነው። የተሳለ የመለኮት ሰይፍ በእጁ የተያዘ ነው። ሰው ሁሉ የሚጎዱ በበራ ያሉ አራዊትን ድል የሚያደርጋቸው እሱ ነው። እነዚህም በክፉ ስራቸው ሰውን የሚጎዱ ሰይጣናት ናቸው። እነሆ ይህ አባታችን ስለ እኛ ነፍስ ይዋጋልና፣ ምንድናችሁ የሚለን የለም፣ ድል የሚነሳንም የለም። የመንፈስ ቅዱስ ኃይል አድሮብናልና ድል የሚነሳንም የለም። በእንዲህ ያለ ይህንም በመሰለ እንደ ጌታ ትንሣኤ መንፈሳዊ በዓል አድርጎ ደስ ብሎት ዝክሩን የሚያዘክር ሰውን ሁሉ ይረዳዋል። ወዳጆች እናንተ ግን ዛሬ ተላ ደስታ የምታደርጉበትና የምታርፉበት ህይወት የምታገኙበት ተስፋችሁን የምታገኙበት ቀን ነው። መስዋዕት የምታቀርቡበት ነው። መድኃኒተ ነፍስ የምታገኙበትም ነው። ፍቅር አንድነት የምታደርጉበት ነውና የንጹሕ የክቡር አባታቸው የተክለ ሃይማኖትን ነገር ስሙ። መጽሐፍ እንዲህ አለ የጻድቃንን ነገር በመስማት ሀጣን ይደሰታሉ ደስ ያላቸው የምእመናን ነገር በመስማት ያዘኑ ሰዎች ደስ ይላቸዋል። መከራን የሚታገሱን ሰዎች ነገር በመስማት ድል የሚሆኑ ሰዎች ይበረታታሉ። ራሳቸውን የሚያዋርዱ ሰዎችን ነገር በመሳት ትቢተኞች ይዋረዳሉ። የቅዱሳንን ነገር በመስማት ኃጢአት የሚሰሩ ሰዎች ወደ ንስሐ ይመለሳሉ። የምእመናንን ነገር በመስማት የሚኩዱ ሰዎች ወደ ሃይማኖት ይመለሳሉ። ነቢይ ይህን ሁሉ አውቆ የቅዱሳንን ነገር በመስማት በዚህ ዓለም ያሉ ሰዎች ደስ ይላቸዋል ብሎ ተናግሯልና ስለዚህ ነገር ስሙኝ እላችኋለሁ። ከመዓር ከሶኮር ይልቅ የሚጣፍጥ ከወርቅ ከብር ከእንቁ ይልቅ የሚወደድ የክቡር የብፁዕ አባታችን የተክለ ሃይማኖትን ነገር ስሙ። ስራው ያማረ የተወደደ በስራው ሁሉ ፍጹም የሆነ ስነ ህላዌ ልቡናን ደስ የሚያሰኝ አንቃቶ ለሚያነብና ለሚሰማው አጥንት የሚያለመልም የአባታችን የተክለ ሃይማኖት የስራውን ገድል ስሙ። የተክለ ሃይማኖት ወገን የሆነ እየጻፈ እንዲህ ይላል። እየፈራ እየተንቀጠቀጠ ይናገራል፣ እየደነገጠ ይተረጉማል፣ እንዲህ ብሎ ይመልሳል፣ እያከበረም ያመሰግናል። ልቦናችሁን ጸጥ አድርጋችሁ ስሙት። በአካል ሶስት በባየር በህልውና አንድ አምላክ በሚሆን በአብ፣ በወል፣ በመንፈስ ቅዱስም ተጀምሮ የሚነበብ ጌትነት፣ መሰገድ፣ ምስጋና ገንዘብ የሚሆን ያለመለየት፣ ያለመለወጥ በመለኮት አንድ የሚሆኑ ለሀገራችን ለኢትዮጵያ ፍጹም ሰላምን ይስጥልን ለዘላለሙ በእውነት አሜን። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን ተክለ ሃይማኖት ያደረገው ታምር ነው። ሙገር በምትባል ሀገር የሚኖሩ ሰዎች የአባቶቻችንን የአዋርያት መታሰቢያ በዓል እንደምናደርግ ሁሉ የአባታችንን የተክለ ሃይማኖት መታሰቢያ በየወሩ እናደርግ በማለት ማዕድን እናዘጋጅ እሷ አዲስ አዋሪያ ነውና ተባብለው በዚህ ሀሳብ ሁሉም ተስማሙ። ከነሱ መካከል አንዱ ግን ከባለቤቴ ሳልመክር ይህን ለማድረግ አይቻለኝም እሷ ወደ እናቷ ቤት ሄዳለችና አለ እነሱም ሐዋርያው ስለ አንተና ስለሷ በጎ ነገር በምታደርግበት ጊዜ ሁሉ ሚስት ቅሬታ አይገባትም ብሎ እንደተናገረ በአንተ ላይ ምን ችግር ይገጥማሃል አንተ በሷ ላይ ስልጣን አለህና አሉትና በዕለቱ ያዘጋጅ ዘንድ አዘዙት ሰውየውም በትእዛዙ መሰረት ብዙ እህል አስፈጭቶ ለበዓሉ የሚሆነውን ዱቄት አቦካ። ከዚህም በኋላ ሚስቲት ወደ ቤቷ ተመልሳ በመጣች ጊዜ የሆነው ሁሉ እንዲሁም ያደርግ ዘን ያዘዙትን ነገራት። እሷም ይህን ነገር ሰምታ ፈጽማ ተቆጣችውና፣ ይህን ተክለ ሃይማኖት የምትለውን አላውቀውም። ይህንን ቡኮ ለዚህ ለዚህ ጉዳይ እናደርገዋለን በማለት ሌላም በብዙ ነገር እሺ እስከሚል ድረስ ባሏን አሳመነችው። ዳግመኛም እኔ እህል የለኝምና ለማዘጋጀት አልችልም ብለ ነገራቸው ነገራቸው አለችውና ሄዶ ነገራቸው። ከዚያም በኋላ አባታችን ተክለ ሃይማኖት ያምብኮ ወደ አዛበነት ለወጠው። ይኸውም የእንሰሳ አበት ማለት ነው። ሴትየዋ ይህን አስደናቂ ታምር በተመለከተች ጊዜ ከአፍረቷ ብዛት የተነሳ ወደ አዛበነት የተለወጠውን ብኮ ከቤቷ ውስጥ ቀበረችው። ለዚችም ሴትዮ ጎረቤት አባታችን ተክለ ሃይማኖት የምትወድና መታሰቢያውን የምታደርግ አንዲት ሴት ነበረች። አባታችንም ልብሳቸው የተለያየ የሆነ ከብዙ ቅዱሳን ጋር ተገለጸላት። የፈጣሪ ስሙ የተመሰገነ ይሆን ዘንድ ሰው ሁሉ ለማየት እንዲችል በቤትሽ ውስጥ የቀበርሽውን አውጭ ብለሽ ለጎረቤትሽ ሂደሽ ንገርያት አላት። ሴትዮዋም ይህን ነገር ሰምታ ከቅዱሳኖቹ ለአንዱ እየተንቀጠቀጠ ጌታዬ ሆይ፣ ይች ሴትዮ ማላከሽ ብላ በምትጠቀኝ ጊዜ ማላከኝ ብዬ መልስ ሰጣታለሁ? እባክ ንገረኝ አለችው። እሱም አባታችን ተክለ ሃይማኖት ነው የላከኝ ብለሽ ተናገሪያት አላል። ይህንንም ነግሯት ከፊቷ ተሰወረ። ከዚህም በኋላ እየሮጠች ሄዳ እቴ ሆይ ስሚን፣ በዚህ ሰዓት በተለያየ ልብስ የተየጡ ብዛት ያላቸው መነኮሳት በቤቴ ውስጥ ተሰበሰቡ። መልካቸውም የቤተ ክርስቲያን ስዕል ይመስላል። በመካከላቸውም አባታችን ተክለ ሃይማኖት ነበር። አሁንም እቴዎይ ስሚ የፈጣሪ ስሙ የተመሰገነ ይሆን ዘንድ በቤትሽ ውስጥ የቀበርሽ ነው ውጪ። ሴትዮዋም ይህን ሰምታ ደነገጠችና በአፍረት በቤቴ ውስጥ አንዳችም ነገር የለም፣ ይሉቅንም ወደ ቤትሽ ተመለሽ ነው የምልሽ አለቻት። የተክለ ሃይማኖት መልእክት የነገረቻት ያች ሴት ወደ ቤቷ ተመልሳ በሄደች ጊዜ ያቺ ሴት በችኮላና በሩጫ መብራትና ዕጣን ይዛ ወደ ቤተ ክርስቲያን ሄደችና፣ አባቶች የካህናት ከፍ ያለ በደል ፈጽም ያለውና ኃጢአትን ይቅር በሉኝ አለቻቸው። ነገሯንም ተናግራ ሳትጨርስ እንደቀድሞ ከብዙ ቅዱሳን ጋር አባታችን ተክለ ሃይማኖት ዳግመኛ ተገለጡላት። በዚህም ጊዜ ከቅዱሳኖች አንዱ አንገቷን ይዞ በመሃል ራሷ ከመሬት ላይ ተከላት ከዚያም እያዳፉ ወደ ውጭ አውጥቶ የጌታዬ ስሙ ይመሰገን ዘንድ በቤትሽ ውስጥ የቀበርሽውን አባታችን አውጭ ብሎሻል አልነበረምን አሁንም ፈጥነሽ ሄደሽ ያኔ የቀበርሽውን አውጥተሽ ይዘሽ ነይ ያላት ይህ ሁሉ ሲሆን ከሴትዮዋ በስተቀር ካህናቶቿ አያዩም ነበር ከዚህ በኋላ የሮጠች ሂዳ በቤቷ ውስጥ ቀብረው የነበረውን አምጥታ ለካህናቷ አሳየች። ከመጀመሪያው እስከ መጨረሻ የሆነውን የተደረገው ነውም ሁሉ ነገረቻቸው። እነሱም በአባታችን በተክለ ሃይማኖት ተአምር አድራጊነት ከልብኮነት ወደ እንስሳ አዛባነት የለወጠውን አይተው በቅዱሳኖቹ ላይ አድሮ ድንቅ ስራን የሚሰራ እግዚአብሔርን አመሰገኑ። ጸሎቱ በረከቱ አማላጅነቱ ለሁላችን በእውነት ይደረግልን ለዘላለሙ አሚን።